መጽሐፈ ሲራክ ምዕራፍ አስር አዋቂ ንጉስ ሰራዊቱን ይመክራል። አዋቂ ዳኛም ስራት ይሰራል። ሎሌውም እንደ አለቃው ነው፣ አገረ ገዡ እንደሚሰራው በውስጧም የሚኖር ሰዎች ይሰራሉ። አላዋቂ ንጉስ ሰራዊቱን ያጠፋል። አገርም ባለቆቿ ጥበብ ትጸናለች። የምድር አገዛዟ በእግዚአብሔር እጅ ነው። የብል ሰው ጥበቡ በፊቱ ይታወቃል። ስቶ በሰራው ኃጢአት ሁሉ ባልንጀራህን አትንቀፈው። ነቅፈህም ምንም ምን የምታደርገው ነገር አይኖር? ትዕቢት በሰጠውና በእግዚአብሔር ዘንድ የተጠላ ነው። ከሁሉም ክደት ከፋለች። መንግስት ስለ ክርክርና ስለ በደል ስለ ገንዘብ መውደድ ከአንዱ ወገን ወደ አንዱ ወገን ትሄዳለች። እንግዲህ ትቢያ አመድ የሚሆን በህይወትም ሳለ ሰውነት የሚተላ ሰው ለምን ይታበያል? የሰፋ ቁስልንም ባለ መድኃኒት ያድነዋል። ንጉስ መባል ግን ለዛሬ ብቻ ነው፣ ነገ ይሞታል። ሰው ከሞተ በኋላ የትል እድል ይሆናል። የትቢት መጀመሪያ ኃጢአት ሰውን ከእግዚአብሔር ትለየዋለች፣ ልቦናውም ከፈጣሪው ታስክደዋለች። የኃጢአት አበጋዟ ትቢት ናት። ባጸናትም ሰው ክህደትን ታበዛበታለች። ስለዚህም ነገር እግዚአብሔር የትብተኞችን ፍዳ ይገልጣል፣ ፈጽሞም ያጠፋቸዋል። እግዚአብሔር ያለቆችን ዙፋን አጠፋ፣ ስለ እነሳቸው ፈንታ የዋህ የሆኑ ሰዎችን ሾመ። እግዚአብሔር የአሕዛብን ስራቸውን ነቀለ አባትነታቸውን ስለ እናርሳቸው ፈንታ የተዋረዱ የሆኑ ሰዎችን አጸና። እግዚአብሔር የአሕዛብን አገር አጠፋ፣ ምድር እስከ መሆን ድረስ ስር መሰረታቸውን አጠፋ። ፈጽሞ አጠፋቸው፣ ስም አጠራራቸውንም ከዚህ ዓለም አጠፋ። ትዕቢት ለሰው የተፈጠረ አይደለም፣ ጥፋትና ቁጣም ከሴት ለሚወለድ ሰው የተፈጠረ አይደለም። የሰው ዘር የከበረ ዘር ነው። የከበረ ዘር ማን ነው? እግዚአብሔርን የሚፈሩ ሰዎች ዘር አይደለምን? የሰው ዘር የጎሰቆለ ዘር ነው። ጎስቋላ ዘር ማን ነው? የእግዚአብሔርን ትእዛዝ የማይጠብቁ ሰዎች ዘር አይደለምን? ዳኛ ከባልንጀራው ይልቅ የከበረ ነው። እግዚአብሔርን የሚፈሩ ሰዎች ግን ከሱ ይልቅ ይከበራሉ። የከበረውና፣ የባለጸጋው የድሃውም ሰው መመካታቸው እግዚአብሔርን በመፍራት ይደረግላቸዋል። ደሃውን ስለ ድህነቱ ይንቁት ዘንድ አይገባም። ኃጢአተኛ ሰውንም ስለ ባለጸግነቱ ያከብሩት ዘንድ አይገባም። አለቆችና ነገስታቱ መኳንንቱም ይከበራሉ። ከእነሳቸውም እግዚአብሔርን የሚፈራ ሰውን የሚበልጠው የለም። ብልህ ቤተሰብ በሚገባ ያገለግላል፣ አዋቂ ሰው አይነቅፈውም። ስራህን ስትሰራ ትራቀቅ፣ በተቸገርህበትም ወራት አትኩራ። መንደር ለመንደር ከሚዞር ከሚመካ ምግቡንም ከማያገኝ ሰው የሚያርስ የሚቆፍር ሰው ይሻላል። ልጄ በየዋህነት ሰውነትን ደስ አሰኛት፣ የተቻለህም ያህል አዘጋጃት። ራሱን የሚነፍግ ለማን ቸር ይሆናል? ሰውነቱን የሚያዘጋጃት ሰውስ ማን ያመሰግነዋል? ድሃውን ግን ስለ ጥበቡ ያመሰግኑታል፣ ባለጠጋን ስለ ግን ስለ ባለጠግነቱ ያመሰግኑታል። በተቸገረ ጊዜ የሚያዝን ሰው በገንዘብ በተዘጋጀ ጊዜ እንዴት ደስ ይለዋል።